የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ሳጅን ኤልያስ በዙ በክልሉ ባሉ ስምንት ማረሚያ ተቋማት ከ10 ሺህ በላይ ታራሚዎች መኖራቸውን ገልጸው በክልሉ የተጀመረው አማራጭ የቅጣት ውሳኔ በማረሚያ ተቋማት የሚታየውን የታራሚዎች ማደራ መጨናነቅ በመቅረፍ የምግብና የሕክምና ውጪዎችን እንደሚቀንስ ገልጸዋል። በአማራጭ የቅጣት ውሳኔ የሚቀጡ ግለሰቦች በማረሚያ ተቋም ገብተው ረጅም ጊዜ የፍርድ ውሳኔ ከተሰጣቸው ጋር በመቀላቀል ሌሎች የወንጀል ድርጊቶችን ከመስማት እንዲቆጠቡ የሚያደርግ መሆኑን መሆኑን አስረድተዋል። በቀላል ወንጀል የሚመጡ ከታራሚዎቹ ጋር ይቀላቀልና ሌላ ወንጀል ተምሮ ይወጣሉ። ስለዚህ እነዚህ ከእንደዛ አይነት ሌላ ወንጀል ተምሮ ከሚወጡ ከታራሚው ጋር ሳይቀላቀል፣ የቦታ መጨናነቅ ደግሞ ሌላ ለተጓዳኝ በሽታዎች ያጋልጣቸዋል። ይህንን ከመቀነስ አንጻሪም ትልቅ ፋይዳ አለ። የሳውላ ማረሚያ ተቋም ኃላፊ ኮማንደር ብርቱካን መንግስቱ አማራጭ የቅጣት ውሳኔ የታራሚ ቁጥር አንድ ቦታ ላይ እንዳይከማች የመንግስት በጀት እንዲቆጠብና ከሀገሪቱ ኢኮኖሚ እድገት አንጻርም የተሻለ ፋይዳ እንዳለው ገልጸዋል። ታራሚው በተገደበ ሰዓት የራሱን ቅጣት የሚፈጽም በመሆኑ በፈጸሙት የወንጀል ድርግት በመጸጸት ለሕግ ተገዢ እንደሆኑ ያደርጋል ሲሉ አብራርተዋል። አማራጭ ቅጣትም ያስተምራል ሰዎችን እና ተምሮም ተለውጦ እያየናቸው ስለሆኑ በርካታ ሰዎች በዚህ በአማራጭ ቅጣት ተወስኖ እዚህኛ ማረሚያም ሌሎች ከተማ ላይ በተለያዩ ቦታዎች ተመድቦ ቅጣታቸውን ጨርሶ ውጤታማ ሆኖ ቀጥሎ ባለው ሕይወታቸው ላይ ደግሞ ከወንጀር ድርጊት ራሳቸውን ቆጥቦ ያየናቸው ስለሆነ የተሻለ ነው ብዬ አስባል። በወላይታ ሶዶ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት አቶ ንጋቱ በቀለ የአማራጭ ቅጣት ፍርድ ቤቶች ቀላል ወንጀሎች በተፈጸሙበት ወቅት የአጥፊውን ግላዊ ሁኔታ፣ ወንጀሉን ለመፈጸም ያነሳሳውን ምክንያት በማገናዘብ እስርን አማራጭ ከማድረግ ይልቅ የግዴታ ስራ ቅጣት የሚጥሉበት ህጋዊ መንገድ መሆኑን አስረድተዋል። አማራጭ ቅጣት የሚባሉት ሰዎች በቀጥታ በማረሚያ ቤት ከሚታሰሩ ይልቅ ወይም ከበድ ያለ የገንዘብ መቀጫው ከሚጣልባቸው ይልቅ ስራዎችን በመስራት አእምሯቸው እየታደሰ በእግረ መንገዱ ስራ እየተለማመዱ ከክፉ አስተሳሰብ ከወንጀል አስተሳሰብ እየራቁ የሚሄዱበት ሁኔታ ይፈጠራል ማለት ነው። ያነጋገርናቸው አማራጭ ቅጣት የተቀጡ ግለሰቦች በሰጡት አስተያየት በተሰጣቸው ውሳኔ መሰረት መጸጠታቸውን አንስተው ወንጀል አስከፊ በመሆኑ ከተመሳሳይ ድርግት ለመቆጠብ ዝግጁ መሆናቸውን ተናግረዋል። ቅጣቱ አስተማሪ ነው አስተማሪ ነው። ሌሎቻችንም ብንሆን ከነ ሊማሩ ይገባል። ተጸጽቻ ያለው ለቀጫ አስተምር ለቱ ወር ያው በቅጣት በጉልበት ስራ እንጨርስ ፍርድ ቤት ወስኗል። ስራ በማይጎዳ መልክ ውሳኔውንም ደግሞ በተገቢው መንገድ ጨርስ። ያው ጥሩ ነው ውሳኔው ማለት ነው። በዛ በኩል ተጸጽቻ ተመልሻለሁ። ይሄ ደግሞ ተግባሩ ለሌላውም ተሞክሮ መሆን አለበት። ስለ ወንጀሉ ድርጊት የተጸጸትኩት ግማሽ ሰዓቱንም ደግሞ ቤተሰቦቼ እንዳይጎዱም ልጆች እንዳይጎዱ እዚሁ ግማሽ ሰዓት እየሰራው ወንጀል ከመግባትም ይቆጠባለሁ።